ጤና ይስጥልን። እንደምን አላችሁ ውድ የፕሮግራማችን ተከታታዮች፣ የጃን ተከን ሚዲያ ነው። በዛሬው ፕሮግራም አንድ ትጥር ያለች ዝግጅት እየቀርብ ያለች ዝግጅት የሚ ቃለ መጠይቅ ነው። አንድ እንግዳ ፕሮግራም ይኖረኛል። እንግዳችን በስልክ ነው የምናወራው። እራሳቸውን አስተዋውቀው የዕለቱን ፕሮግራም የምንጀምር ይሆናል። በጸሎት እንድትከታተሉን እያሳሰብን ወደ ፕሮግራማችን ገባለሁ። ሄሎ፣ ጤና ይስጥልን ውድ እንግዳችን፣ ጤና ይስጥልን። ሰላም ናችሁ? አለን እግዚአብሔር ይመስገን። እስኪ ዛሬ አንዳንድ በድርጅታችሁ ጉዳይ እየተከሰቱ ያሉ አንዳንድ ተናጠላዊ መግለጫዎችም ያለ መግባባቶችም ያሉ ይመስላሉና እስኪ እነሱን መሰረት አድርገ ስምክንና የስራ ድርሻህን ገልጻ እስኪ ጥር አድርገን እንገረን። መልካም እንግዲህ ስሜ እሸቱ ጫቅሉ ነው የሚባል የቅማንት ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ነኝ። እንግዲህ እንደሚታወቀው ይህ የፖለቲካ ድርጅት በሕዝብ የተቋቋመ ለሕዝብ ልሳን ሁኖ ያገለግላል። ለሕዝብ ማህበራዊ፣ ምጣኔ ሀብታዊ፣ ፖለቲካዊ እኩልነትን ሊያሰፍን ይችላል። ለሀገሪቱ የመድብለ ፓርቲ እድገት ወይም የዲሞክራሲ ግንባታ የራሱን ድርሻ ይወጣል ተብሎ የተቋቋመ ህዝባዊ ድርጅት ነው። ይህ ድርጅትም የራሱ ፕሮግራም አለው። ፕሮግራሙ ቅልብጭ ብሎ የተቀመጠ ነው። የቅማንት ህዝብን ዘመን ተሻጋሪ የዋትራዊ ጭቆና የነበረበት ህዝብ ከዚህ ለማውጣት ታቅዶ የተቋቋመ ድርጅት መሆኑ ይታወቃል። ይህን ራዕይ እውን ለማድረግ እንዳልኩት ደንብ አለ። ይህ ደንብ የመተዳደሪያ ደንብ አደረጃጀቱ ጠቅላላ ጉባኤ፣ ማዕከላዊ ኮሚቴ፣ ስራ አስፈጻሚ፣ ቁጥጥር የስነ ስርዓት ኮሚቴ ይባላለ። በዚህ ህገ ደግሞ በእያንዳንዱ ኮሚቴ ውስጥ ያሉ አመራር እኩል ኃላፊነት አላቸው ይላል። ለምሳሌ በስራ አስፈጻሚ ውስጥ ያለ ማንኛውም የድርጅት አመራር እኩል ኃላፊነት አለው። በማዕከላዊ ኮሚቴ ውስጥ ያለ ማንኛውም አመራር እኩል አላፊነት አለ። በመሆኑም ድርጅታዊ ስራ ሲሰራ በኮሚቴ ነው የሚሰራው፣ በተናጠል የምሰራው ነገር የለም። ይሁንና ቅድም ለማንሳት እንደሞከርከው አለመግባባት የተፈጠረበት ዋና ምክንያት ምንድን ነው? ለሚለው ከላይ የጠቀስኩትን መመሪያ ማለትም የድርጅት ስራ የኮሚቴ ስራ ሆኖ ሳለ ይህን ሕግ በመተረፈ የድርጅቱ ሊቀመንበር በብቸኝነት መፈጸም ዋነኛ ምክንያቱ ነው። ማለትም መሰረታዊ የአለመግባባት መንስኤው ምንድን ነው? ለሚለው ጥያቄ በድርጅቱ ሊቀመንበር ፊት አውራሪነት ሁሉን ስራ ለመፈጸም መሞከር፣ እነዛውም በድብቅ በሚስጥር ይፋ ባልሆነ ህዝብን በሚጥ በማይጠቅም ሁኔታ። በዚህ ላይ በዚህ ላይ ለማንሳት እንደሞከርኩት ምንድን ነው አሁን መግለጫ ያወጣ ነው ምን ያለው ነው በሙሉ ሲጠና ምንድነው? ዋናው መንስኤ የተባለ እንደሆን ድርጅቱ ከተቋቋመለት ዓላማ ውጭ በመሆን በግለሰብ ለግለሰብ ትክክል መርጥሶ በመሄድ ማለትም፣ እንዲያው መርጥሶ መሄድ ብቻ ሳይሆን ከተቋቋመለት ዓላማ ውጭ መሆን። ያ ማለት ምን ማለት ነው? መስራት አለመስራት ሳይሆን መሰናክል ላይ የቆመ የድርጅቱ አመራር አቶ አውግቸው ማለት ነው። ስለዚህ ይሄን አስመልክቶ አሁን ያለው ነባራዊ ሁኔታ የድርጅቱ ነባራዊ ሁኔታ ሲስተዋል የህዝቡን ዋይታ፣ መከራ፣ ቸነፈር፣ መፈናቀል፣ መሰደድ፣ መጎሳቆል፣ ስርቆት፣ ዝርፊያ፣ እገታ፣ ግድያ፣ አጠቃላይ ውንብድና በተመለከተ ፈጽሞ አይመለከቱም። በግልጽ ደግመዋለው አይመለከተው። የሚኖረውም አዲስ አበባ ነው። አንዳንዴ ለስብሰባ ሲባል ብቻ ይመጣል። ያም አንድ ቀን ሁለት ቀን ብቻ ነው፣ ቆይቶ የሚሄደው። ስለዚህ አጠቃላይ በድርጅቱ እየተስተዋሉ ያሉ ችግሮችን በቁጥር ደረጃ ጥቀት ካልከኝ አንደኛ ክቡር ጠቅላይ ሚኒስቴር በጠሩት አራት ስብሰባ ማንንም ለማንም የድርጅቱ አመራር መረጃ ሳይሰጡ የጋራ ሀሳብ ይዘው ሳይገቡ የተሰራውን ስራም ለድርጅት አመራር ይፋ ሳያረጉ ቀሩ። የድርጅቱ ሊቀመንበር እንግዲህ የሀገሪቱ የመጨረሻ መሪ የአስፈጻሚ ፈጻሜ ከፍተኛ ኃላፊነት ያላቸው ሰዎች ክቡር ጠቅላይ ሚኒስትር በጠሩት መድረግ የቅማንትን አመራር ወይም የድርጅቱን አመራር አማክሮ የጋራ ሀሳብ ይዞ አለመግባት ምን ማለት ነው? ሁለተኛው ለፖለቲካ ፓርቲዎች የጋራ ምክር ቤት አጀንዳ ሰጥቻለሁ። ሉክ ይህ አይደለም። የማዕከላዊ ኮሚቴ ስራ አስፈጻሚው ብቻ ሳይሆን የቅማንትን ሊቃን፣ የቅማንትን ምሁራን፣ የቅማንትን ተጽዕኖ ፈጣሪ ሌሎችንም ግለሰቦች ጠይቀህ ማሰባሰብና መሰብሰብ ሲቻል መሰብሰብ ሲቻል በብቻው የሰጠ ነው። በብቻው በብቻ ሉክ ማንንም የድርጅት አመራር ሳያማክር ሌላኛው ሶስተኛ የጋራ ምክር ቤቱ መዋቅር ሲቋቋም አሁንም ለሚመለከተው የድርጅቱ አመራር አላሳወቀም በብቻው። አራተኛ ሀገራዊ ምክክር ኮሚሽን የተሳታፊ ልየታ ላይ የተሳታፊ ልየታ ላይ ምንም ሚና አልነበረው ባህር ዳር የነበረው የአደባባይ ምስጢር ነው። ከግንቦት ሀያ ሁለት እስከ ሀያ አራት ሁለት ሺህ አስራ ሰባት አመተ ምረት የባለ ድርሻ አካል ሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ስራ አሁንም አቶ አውግቸውና ምክትል ሊቀመንበሩ በሚስጥር ነው የሄዱበት፣ ተደብቀው ለማንም የስራ አስፈጻሚም ሆነ የማዕከላዊ ኮሚቴ ይፋ ሳያረጉ አምስተኛ የስራ አስፈጻሚው መግለጫ መቻ ምን ማለት ነው? ለሁለት ጊዜ ቅማንት የደረሰበትን ሁለንተናዊ ችግር ሊገልጽ የሚችል መግለጫ ማውጣት አለብን ብለን ውሳኔ ወስነናል። ይህን ውሳኔ የስራ አስፈጻሚ ውሳኔ የድርጅቱ ሊቀመንበር ሽረውታል። ስድስተኛ በድርጅት ስም ገንዘብ ከአባላትና ከደጋፊዎቻችን አሰባስቦ ለግል ጥቅም፣ ይሄ ግልጽ ነው፣ ሌላ ማብራሪያ ማያስፈልገው ይህን ጉዳይ ኦዲት እናድርግ፣ እየሆነ ያለው ነገር ግልጽ አይደለም። ለምን ይህ ይሆናል ብለን ስንጠይቅ ኦዲት ለኦዲት ፍቃደኛ አይደሉም። አብዮተኛም ፖለቲከኛም ነኝ፣ አብዮታዊ እርምጃ ወስዳለሁ በሚል ዛቻ ተናገሩ። ሌላው ህዝብን እየሰበሰበ የተሳሳተ መረጃ መስጠት ያ ማለት ምንድን ነው? የህዝብ ግንኙነቱ አለ የድርጅት ጽህፈት ቤቱ አለ የድርጅት ጽህፈት ቤቱና የህዝብ ግንኙነቱ አብዛኛውን ጊዜ ግንኙነታቸው ከህዝብ ሆኖ ሳለ ይህን ኃላፊነት በመሻር እሳቸው ድርጅቱ ሊቀመንበር ብቻ ማንንም ሳያማክሩ በመሰብሰብ የተዛባ መረጃ መስ እኔ ብቻ ነኝ ትክክለኛ ሰራተኞች ሌሎቹ አይሰሩም የሚል ማለት ነው ኤለኛ ግንቦት አስራ ሰባት ሁለት ሺ አስራ ሰባት አመተ ምረት ጎንደር በነበረው ስብሰባ ከዚህ ከጭልጋ አይከል ከተማ ተነስተን የእስላሙ ደህንነት በጣም አስቸጋሪ በመሆኑ ሁለት ሶስት ቀን ጉዞ ተጉዘን ሄደን የትራንስፖርት አይከፈላቸውም። በድረስ ጠቅጥቀው ተወጡ። አይከፈላቸውም በሚል በእብሪትና በትምክት የትራንስፖርት ወጪ እንኳ እንዲ ምንነ እንደሆነ አይገባው ድ ይህ ሰ በገጣችሁ ነው ለማስተካከል ችሩት ማሞክሩት የሚል ሀሳብ ሊነሳ ይችላል። አንደኛ የፈጠራው ሰላም እጦት መሰናክል ነው። እስኪ ወደሱ ወደ እሱ ከማለፋችን በፊት እስካሁን ከተነሱ ነጥቦች ውስጥ ሁለት ነገሮችን ማንሳት እፈልጋለሁ። አንደኛ ግለሰቡ ምናልባት አሁን ካለው ከጸጥታ ከብዙ ብዙ ነገሮች አንጻር እየተፈጠረው ያሉ ክፍተቶችን ለመገናኘት የተቸገራችሁበትን መንገድ ተጠቅመው ስራ እየሰሩ እንደሆነ ነው የሚናገሩት። ሲቀጥል ምናልባት ይሄ አሁን እየሰሩ ያሉት ነገር በድርጅቱ ላይ ያደረሰው ጉዳት ምንድን ነው? እስኪ እሱን ጥር አድርገ

ምናልባት አንዳንድ የሚባሉ ነገሮች አሉ። ከሌላ አካል ጋር እንትን ብለው ድርጅቱ ለምሳሌ ድርጅቱን እንደፈለገ ሚተች የድርጅቱ ሊቀመንበር የሚያጠለጥል የሚዲያ ካምፔን የሚሰራ ግለሰብ አለ። ለሱ ወደሱ ወግ ነው ነው የሚል እሳቤም አለ። ከዚህ አንጻር ምንድን ነው የናንተ አቋም? ምናልባት እሱ የሚለውን እየሰሙ ነው የሚልም ሀሳብ ሲያራምድ ስለሰማው ነው እና የእናንተ ሀሳብ ምንድን ነው? በጣም ጥሩ። መሬት ላይ ያለውን እውነት በመጣው ሌላ የማምለጫ መንገድ ማፈላለግ ነው የሚሆነው። ሌላ የማምለጫ መንገድ ማፈላለግ ነው የሚሆነው። ሌላ ምን ማለት ፈልጌ ነው መሰለ፣ እኛ መርህ ተጥሷል። የድርጅታዊ አመራር በኮሚቴ ነው የሚመራው። እኩል አቻ ስልጣን አለን በዚህ መሰረት ይሄን እኩል አቻ ስልጣን ተጠቅመን ለሕዝብ አገልግሎት ድርጅቱ የተቋቋመበትን አላማ እንወጣ ስንል ይህን ከመወጣት ይልቅ ሶስተኛ ወገን ከድርጅቱ አለ እጁን አስገብቷል የሚለው ሀሳብ ድርጅቱ ከችግሩ እንዳይወጣ ሌላ ነጭ ውሸት መጨመር ነው የሚሆነው። እና እናንተ እግራችሁ ከሌላ መስመር አይደለም፣ እግራችንም ሁለመናችንም ከዚሁ ፓርቲ ነው። ግን እኛን እያሳተፈ አይደለም ስራው ነው አብሶሉትሊ፣ በቃ የሆነው ድርጅቱ። አላማ አለው፣ ህዝባዊ አደራነት አለው፣ የተቋቋመለት አላማ አለው። ለዛም ሰነድ አለው፣ መተዳደሪያ ደንብ አለው። በዚህ መሰረት እንስራ። በግለሰብ ደረጃ የሚደረጉ ጉዞና ድርጅቶች ጤነኛ አይደሉም። በጋራ እንስራ፣ በጋራ ስኪነት እንወጣ፣ በመተዳደሪያ ደንቡ መሰረት ሚር ነው እያለ ያለ ነው እንጂ የሶስተኛ ወገን እጁን አስገብቶ እኛን የሚጠመዝዝበት አንዳች እንትንም የለውም። ነገር ግን ይህን ይህን የድርጅትን ስራና አሰራር በግለሰብ እየሄደ ጥፋት መስመር ላይ ያለ አካል ከጥፋቱ ከጥፋት ጎዳናው ከመመለስ ይልቅ የሶስተኛ እጅ አለበት የሚል ነጭ ውሸት በመዋሸት የተዛባ መረጃ በህዝብ ላይ በመርጨት የጥፋት ጎዳናውን ለማስቀጠል የሚደረግ ጉዞ ነው ሌላው ጥያቄ ምንድን ነው እናንተ መግለጫ ወጥታችኋል ይህን መግለጫ ለማውጣቱ ስልጣን አላችሁ ካላችሁ ስለምን ተነጋግራችሁ ወደ አንድ መጥታችሁ ለመነጋገር ለምን ሙከራ ላላደረጋችሁም ጥሩ የድርጅቱ ስራ አስፈጻሚ ከሶስት ጊዜ በላይ ስብሰባ ተሰብስቦ መስማማት አልቻለም። እነዚህ መሰረታዊ ችግሮች ምንድነው ያልከኝ እንደሆነ አንደኛ በተናጠል ጉዞ ከሂዶ የተፈጸሙ ችግሮች፣ ወንጀሎች አሉ። ሁለተኛ የኦዲት ችግር አለ። በዚህ ጉዳይ ሶስት ዙር ተሰብስበን ስራ አስፈጻሚው ከዚህ ችግር መውጣት አልቻለም። በዛ ላይ በተከታታይ አሁንም ያ የተናጠል ጉዞ ሲቀጥል ለምሳሌ የድርጅቱ የጽህፈት ቤት ኃላፊ ከህዝብ አስተያየት ይቀበላል፣ ከህዝብ ግብአት ይቀበላል፣ ድርጅቱ አሁናዊ ሁኔታውን ለህዝብ ይፋ ያደርጋል መልሶ። ስለዚህ ይህ በመተዳደሪያ ደንብ የተሰጠ ስልጣን ነው፣ ለህዝብ ይፋ ማረግ። ሴምስትሩ የህዝብ ግንኙነቱ ምስሉን ነው ያደረጉ እና ድርጅቱ ህቡ ድርጅት ይመስል የየወቅቱን ድርጅታዊ አፈጻጸም አሰራሩ ለህዝብ ይፋ ያደርጋል እንጂ ሊደበቅበት የሚችለው ጉዳይ የለም ጥሩ ሌላው ጥያቄ ምንድነው ምንድነው እናንተ አሁን በቀጣይ ምንድነው ማድረግ ያሰባችሁት ምን ቢሆን ድርጅቱ አሁን ካለበት እውነት ሊስተካከል ይችላላችሁ ታስባላችሁ እንዳማራጭ ያስቀመጣችሁት ሀሳብ ካለ የመግለጫው ዋና መልእክት መግለጫ ያወጣነው ዋና መልእክት ምንድነው በድርጅቱ ውስጥ ከፍተኛ ስልጣን ያለው አካል ማዕከላዊ ኮሚቴ ነው። ማዕከላዊ ኮሚቴው እቅድ አውቶ እቅዱን ለስራ አስፈጻሚ ይሰጣል። ያ የተሰጠ እቅድ ከፈጻሚነቱን ይከታተላል፣ ይቆጣጠራል፣ ድጋፍ ያደርጋል። ስለዚህ ይህን ድርጅት ሊያስተካክል የሚችለው በመተዳደሪያ ደንቡ መሰረት የማዕከላዊ ኮሚቴ ነው። ስለዚህ ለማዕከላዊ ኮሚቴ ጥሪ አስተላልፈናል የመግለጫው ዋና ይዘትም ድርጅቱ ያለበትን ሁለንተናዊ ችግር ልትፈቱ ልትችሉት እናንተ የማዕከላዊ ኮሚቴ ከፍተኛ አመራሮች ናችሁ። ስለዚህ እባካችሁ በቅርብ ተገናኝታችሁ ድርጅቱ ያለበትን ችግር ከችግሩ እንዲወጣ በህዝብ የተሰጣችሁን ኃላፊነት ልትወጡ ይገባል የሚል መለክት ይዘት ያለው ነው እና የመፍትሄ አቅጣጫው ይሄና ብቻ ነው። በጣም ጥሩ እንግዲህ መምህር እሸቱ ሰፋ ያለ ድርጅቱን ሊያድነው የሚችል የመፍትሄ አቅጣጫ ያልከውንም ጠቁመሃል። ሌሎችም አሉ ያልምትላቸውን ነገሮች በስፋት አንስተሃል። በቀጣይ ልዩነትን በመግባባት ፈትታችሁ ድርጅቱ በቀጣይ ህዝቡ አሁን ካለበት መከራ ሌላ መከራ እንደማትፈጥሩበት ባለሙሉ ተስፋ ነኝ። በቀጣይም የዚህን ህዝብ መከራ ቤን በተሻለ መልኩ ልታቃኑና መፍትሄን ልታበጁለት የምትችሉት አማራጭ ድምጽና አማራጭ የተደራጀ አካል እናንተ ብቻ ናችሁ። ተናባችሁ የምትሰሩበትን መንገድ እንደምትፈልጉ ሙሉ ተስፋ አለኝ። በቀጣይ ሌሎችን ነገሮች እያነሳን የምንነጋገር ይሆናል። ዛሬ ለነበረን ቆይታ ከልብ አመሰግናለሁ መምህር እሸቱ። በቀጣይ ሌሎች እናነሳለን። አድማጮቻችንም እንግዲህ ከመምህር እሸቱ ጋር የነበረን ቃለ መጠይቅ ይመስል ነበር። በቀጣይ ሌሎችን እያዘጋጀ እንቀርባለን። እስከዛው ደህና ሁኑ፣ ልንሰናበታለን።